ኪታብ ውስጥ ለጀማሪ ተጅዊድን አዲስ ለሚማሩ ሰዎች ቀለል ባለ መልኩ የሚያቀርቡበት የሚያስተምሩበት የሆነ የትምህርት ክፍል ነው። ኢንሻአላህ ከሙቀዲመው ጀምረን አብረን እንማማራለን። አብራችሁን ቆዩ። ሼክ ሙሐመድ መህሙድ ምን ብለዋል? ይችን ኪታብ ለጀማሪዎች በጣም ሳህል ገር እንድትሆን ጥያቄና መልስ

የማብራራት ሂደት አለው የሚለውን በጥያቄ መልክ አቀረቡ። ጀዋብ መልሱ፣ አተጅዊዱ ተጅዊድ የሚለው ቃል ሉገተን በቋንቋ ደረጃ ሲተረጎም አልኢትያኑ ቢልጀይድ በጥሩ ማስገኘት፣ በቆንጆ ሁኔታ ማምጣት ማለት ነው ይላሉ። ሌሎች የተጅዊድ ምሁራኖች ደግሞ ሲገልጹት ምንድን ነው የሚሉ አተሕሲን ይሉታል። ማሳመር ቁርአንን ስንቀራ ህጉን ጠብቀን በትክክለኛ መንገድ መቅራት ሙጀዊድ ያስብለናል ማለት ነው። የተጅዊድ ትርጓሜው በሉጋ ደረጃ ይህንን ይመስላል። ወስጡ ስጢላሐን በተጅዊድ ምሁራኖች ዘርፍ ደግሞ የተጅዊድ ዑለማዎች ተጅዊድ ሚለውን ቃል ሲተረጉሙት ሲያብራሩት ምን ይላሉ? ዒልሙን እውቀት ነው፣ ምናውቅበት መንገድ ነው። ዩዕረፉ ቢህ ኢዕጣኡ ኩሉ ሐርፊን ሐቀሁ እያንዳንዱን ፊደላቶች ሀያ ስምንቱን ሑሩፉል ሂጃ የምንላቸውን ማውጣት ነው። ምናውቅበት መንገድ ነው። حقه ومستحقه ሚገባቸውን حق <applause> ሚገባቸውን ተገቢ ነገር በትክክል ፊደሎችን እየጠራናቸው ምናነብበት መንገድ ነው። من الصفات كصفات ወይም ባህርያቸውን ጠብቀን ቀጥነው የሚነበቡበት ሁኔታ አለ፣ ወተፍኺሚ እንዲሁም ወፍረው ደግሞ የሚነበቡበት ደግሞ ያነባበብ ሂደት አለ። ፊደላቶች ሕሩፎች ማለት ነው ወነሕ ወሄማ ሌሎችም የመሳሰሉ ህጎችን በአጠቃላይ ተግባራዊ አድርገን ቁርአንን አስተካክለን መቅራት። ይህ ደግሞ የተጅዊድ ምሁራኖች ገለጻ ተጅዊድ የሚለውን ገለጻ በዚህ መልኩ ያብራሩታል ማለት ነው። ሁለተኛው ጥያቄ ጋር ስንሄድ ሱአል ይላሉ ጥያቄ ማየቱ ልሚ ተጅዊድ ያ ግቡ ምንድ ነው? የመጨረሻው ፍጻሜ የመጨረሻው አላማው ምንድንነው ተጅዊድ ተማርን ማሻአላ እውቀቱን አወቅ ነው ማአላ ከዛ በተጅዊድ አነበብ ነው። ከዛስ በኋላ የመጨረሻው ግብ ሊሆን የሚችለው የመጨረሻው አላማችን ሊሆን የሚገባው ምንድነው? ልመት ተጅዊድ ማወቃችን ጥያቄ ያቀረቡ ጀዋብ፣ መልስ ሰጡ። ምን ይላል መልሱ? ጋየቱሁ ግቡ ያዕኒ ተጅዊድ ውቀት ማወቃችን ግቡ ምንድን ነው? ብሉጉን ኒሃያ ብሉግ መድረስ ነው። ኒሃያ ኒሃያ ማለት የመጨረሻ ደረጃ ላይ መድረስ ነው። በምን ዘርፍ ፊ ኢትቃን ኢትቃን ማለት ማሳመር ፊ ኢትቃን ለፍዚ አልቁርአን የቁርአንን ለፍዝ የቁርአንን ቃላቶች በምናነብበት ጊዜ አሳምረን ማንበብ እንድንችል ነው።

በእውቀታቸው ጥግ የደረሱ እውቀትን ሲቀስሙ በጣም ጎበዞች የነበሩ ከነቢያችን ዓለይሂ ሰላቱ ወሰላም የተማሩትን ነገር ነቅ ለሚያደርጉ ልክ እንደነሱ የመጨረሻ ታርጌታችን የመጨረሻ ግባችን ልክ እንደነዛ ቁርአንን አሳምረን አስተካክለን ማንበብ ነው ግባችን። ወቂለ ተብሏል ደግሞ ደግሞ ጋየትሁ አሁንም የመጨረሻዊ የመጨረሻው ዒልመ ተጅዊድ ማወቃችን ግቡ ሊሆን የሚገባው ሰውኒ ሊሳኒ አኒል ኸጠእ ምላሳችንን ከስህተት መቆጠብ ነው። ከስህተት እንድንቆጠብ እንድንቆጠብ ነው። ከቁርአን ስህተት ማለት ነው። ፊ ኪታቢላህ ተዓላ የአላህን ስብሓነ ወተዓላ ከፍ ያሉ ጌታችንን ቁርአንን ቃላቱን ስናነብ ጊዜ ምላሳችንን ከስህተት መቆጠብ የመጨረሻው አላማችን ነው። ይህ ነው አንድ ሰው ዒልመ ተጅዊድን ሲማር ምላሱ ከስህተት ይጸዳል። ቁርአንን አስተካክሎ ይቀራል። ጥሩ የአቀራር ዘዴ ጥሩ የአቀራር ሁኔታዎችን

ከሙስሊሞች ውስጥ የተወሰኑ ሰዎች ይህንን የዒልመ ተጅዊድ እውቀት ቀጥ ከተማሩ ግንዛቤው ካላቸው ሌላው ሰው ባይማር በነዛ ሰዎች ተብቃቅቷል ማለት ነው። እነዛ ሰዎች የነዚህን ያልተማሩትን ሰዎች ግዴታ ሸፍነውላቸዋል። እያንዳንዱ ሰው ተጠያቂ አይሆንም ማለት ነው። ምንድነው እሱ ፈርዱል ኪፋያ ይባላል። ለምሳሌ በሸሪአችን ነቢያችን አለህ ሰላቱ ወሰላም አንድ ሙስሊም አንድ ወንድም ሙስሊም ሲሞት ጊዜ መቅበር ግዴታው ነው። እያችሁ መቅበር ግዴታው ነው። ነገር ግን የተወሰኑ ሙስሊም ማህበረሰቦች ያንን የሞተን ሰው ሰብሰብ ብለ ከቀበሩት ሌላው ማህበረሰብ እዛ መቃብር ላይ ባይሳተፍ፣ ለምን አልቀበራችሁ ወንድማችሁን ተብለው አይጠየቁም። ፈርዶል ኪፋያ ሆኖላቸዋል እነዚያ የተወሰኑ ሰዎች ስለቀበሩ እነዚህ ያልቀበሩት ሰዎች በነዛ ሰዎች ተብቃቅቶላቸዋል ማለት ነው። ፈርዱል ኪፋያ ማለት ይህ ነው። ስለዚህ ዒልመ ተጅዊድን መማር ዑለማዎች፣ የተጅዊድ ምሁራኖች፣ ሸሪአውም ፈርዱል ኪፋያ ነው የሚል አብዛሃኛዎቹ ጋር ስምምነት አለ ማለት ነው። ነገር ግን ወልዓመሉ ብሂ፣ በዚህ በተጅዊድ እውቀት መስራት፣ መተግበር፣ ቁርአንን በተጅዊድ መቅራት ፈርዱ ዓይኒን ግዴታ ነው። ሰውየው የተጅዊድ እውቀት ካለው ተጅዊዱን በደንብ ግንዛቤ ካለው ቁርአንን ሲያነብ በተጅዊድ የመቅራት ግዴታ አለበት። አያቸው ልዩነቱ ይሄ ነው። ፈርድ አልአይን ነው በማለ ላይ አላ ኩሊ ሙስሊምን ወሙስሊመትን፣ በእያንዳንዱ ወንድ ሙስሊምና በሴቷ ሙስሊም ላይ የተጅዊድ እውቀት ካላቸው ቁርአንን በተጅዊድ የመቅራት ግዴታ አለባቸው። ሚናል ሙከለፊን ሙከለፍ የሆኑ ባሊግ የሆኑ ለማለት ነው። ኢንሻ አላህ የመጀመሪያው ቀን የትምህርት ክፍላችን